ማድረስ ስላለብን ነው። በረራ ሊያመልጠት ስለሆነ ለዛ ነው ቶሎ አድርሰን ስላለው፣ በአቋራጭ መግባቱ ነው። ዛሬ ማ እንጃ። ሩቅ የሚሆነውን ማየት በጣም ነው ጓጓነ። ድንገት ካየሹ ከሩቅ እንድትቃጭሽ። እረ ሄደ መንገድ ወዴት ነው? አቋራጭ ነው። እየደረስን ነው። ጭራሽ ሆ እኮ ነው። ወይኔ፣ ማለት ተበላው። አሁን ነው አስወጣኝ፣ ፖሊስ አልዘነው። አሁን ነው ከዚህ አስወጣኝ፣ አስወጣኝ ብያለሁ፣ አንተ ውሻ! ከብዙ እንግልት ከብዙ ልፋት በኋላ ብሩክ ተሳክቶለት ለእክምና ልጁን ምሳሌን ይዞ ወደ ባንኮክ ሸበለለም። ማንም ባልጠበቀው ባልገመተው ማንም ባላሰበው መልኩ ሞገስ ማህሌትን ተበቀላት። ማህሌት ሞገስን ከጉዞ ልታስተጓጉለው የነገር ዶሴ ይዛ ስትከንፍ አየር መንገድ ልትሄድ ነበር፣ ግን አልተሳካላትም። ሽንፈቷን እና ውርደቷን ተከናንባ ማቅ ለብሳ ነበር። አምባ ገነኑ ዝና የሚወዳት ሚስቱን ሉላን እንደ ወትሮ እሷ ሳትፈልግ በማስገደድ በግድ እንደምትወደውና እንደምታፈቅረው እንድትነግረው ቃል በቃል እንድትነግረው ቃል እንድታወጣ ሲነግራት ጆሮን ከፍቶ ለማድመጥ በጉጉት ሲጠባበቅ የግዞት እና የባርነት የጭንቅ ኑሮ የሰለቻት ሉላ ግን ትዕግሥቷ እጅጉን ተሟጦ እንደማትወደውና እንደማታፈቅረው ይልቁንስ እንደምትጠላው ምትጠላው ከሱ ጋር የኖረችበት ዘመን ሁሉ የጭንቅ፣ የባርነት፣ የግዞት እንደሆነ ከሱ ጋር ከመኖር በአስር እጥፍ ሞት እንደሚሻል፣ እናም በብዙ ቃል መልስ ስትሰጠው ዝና እጅጉን ተናዶ ሳት ለብሶ እንግዲህ በጥፊ ሲመታት ተመልክተን ነበር። ደግሞም ሊመታት አልና እንግዲህ ያው ሴትን መምታት ጀብዱ አይደለም። ፕላስ ደግሞ ምንም ብትናገረው እሱ ይወዳታል ያፈቅራታል። ስለሆነም እንግዲህ ደግሞም አልመታትም፣ ስሜቱን እንደምንም ተቆጣጦ እራሱን ግን ከግድግዳ ጋር እያጋጨ እየደበደበ፣ በዛ ሂደት እንግዲህ ንዴቱን በማልቀስም ሁኔታ ሲወጣ ተመልክተ ነው ነበር። ክቡራት እና ክቡራን አድማይ ተመልካቾቻችን እንደምን ሰንብታችኋል? እንዴት አላችሁልን? እንኳን በደህና መጣችሁ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ግብዣይ ነው። እንዲሁም ቪዲዮንም ላይክ ማድረግ እንዳትረሱ። በዚህ ቪዲዮ የማጋራችሁ እጅግ በጣም ልብ አንጠልጣይ የሆነውን የምሳሌ ድራማ ነው። እንግዲህ ከመግቢያም ላይ እንደተመለከት ነው ታላቅ የምስራች የደስደስ ሆኗል በነ ብሩክ ቤት። እንግዲህ ብሩክ ከብዙ ድካም በኋላ እንግዲህ ከብዙ ቻሌንጆች በኋላ ተሳክቶለት ልጁን ምሳሌን ይዞ ለሕክምና ከአገር ወጥቷል። እንግዲህ ማህሌት አልተሳካላትም። ውርደቷን፣ ሽንፈቷን ተከናንባ እንግዲህ ያዙኝ ልቀቆኝ እያለች በመንገድ ስታለቅስ ተመልክተናት ነበር። ሲጀመር ክፉዎች አይሳካላቸውም። እንደው ለጊዜው የተሳካላቸው ሊመስላቸው ይችላል እንጂ መጨረሻቸው አያምርም፣ እስከ መጨረሻ አይሳካላቸውም። መጨረሻቸው እንግዲህ ልክ እንደዚህ እንደ ማህሌት ነው። ይህ ጅማሮ ነው እንግዲህ የማህሌት ጅማሮ ነው። በቀጣይ እንግዲህ የእጇን እያገኘች በቀጣይነት እንደምትማር እንደ በህይወቷ እንደምትጸጸት የማትመልሰው እንግዲህ ክፉ ጊዜያቶችን ያሳለፈችውን ሁሉ በእጇ እንደምታጭድ የምናይ ነው የሚሆነው በዚህ ክፍል በቀጣይ ክፍሎች ማለት ነው። ለብሩክ መሳካትና እስከ ፍጻሜው እንዲከናወንለት እንግዲህ ከፈጣሪ በታች የረዳው በብዙ የተባበረው ሞገስ ነው። ሞገስ እንግዲህ በሀሳብ፣ በምክር፣ በማጽናናት እንዲሁም በሚያስፈልገው በብርም በሁሉም አቅጣጫ ከጎኑ አልተለየም ነበር። በስተመጨረሻም እንግዲህ ወደ አየር መንገድ ሊሄድ ባለ ጊዜ ማህሌት ያው ሰነዷን ሰንቃ ከጉዞ ልታስተጓጉለው ያደረገችውን ጥረቷን ተመልክተን ነበር። አልተሳካላትም እንጂ እናም ያልተሳካላት በሞገስ ጀብድነት ነው እንግዲህ ሞገስ የሚገርም ስራ ነው የሰራው። እንግዲህ እሷም ያልጠበቀችው ማንም ያልጠበቀውን ያላሰበውን ነገር ነው ያው እሷ ራይድ ብላ ወይ ታክሲ ምናምን ፍለጋ እንግዲህ ሲያሻቀቡ ሲመለከቱ እሱ እዛ ያው ማስክ ለብሶ ተከናንቦ በማያውቁት ሁኔታ እዛው መኪና ውስጥ ነበርና ያው ራይድ መስሎ ጭኗቸው ጠርቷቸው ጭኗቸው፣ እነሱም እንግዲህ መሄዳቸውን በፍጥነት መሄዳቸውን ነው እንጂ ማን ይጫናቸው ምን ይሁን የሚያውቁት ነገር የለም ምንም አልጠረጠሩም። እናም እየሄዱም እያለ አፍጥነው ንካው ንዳው እያሉ ሲሉ እሱ ግን ቀስ እያለ ነበረ የሚሄደው። መንገዱ ክፍት ነው፣ ምንም ክራውድድ አልነበረም። ሆኖም ግን ልክ እንደ ክራውድድ እንደሆነ አይነት ጉዞ ነበር የሚሄደው። እነሱም እንግዲህ በጣም ቢናገሩትም ቢጮሁበትም ምንም ቢሉትም ጸጥ ብሎ እሱ የስራውን እየሰራ በስተመጨረሻም እንግዲህ መንገዱ ስለተዘጋጋ ብሎ በሌላ መንገድም ወስዷቸው እነሱም እስከዛም ድረስ አልጠረጠሩም። ውስጣቸው ትንሽ ፍርሃት ቢኖርም ያው የፍርሃታ ናት። ብዙ ጊዜ ፍርሃት ውስጧ እና ጥርጣሬ የሚያድረው ማህሌት፣ ግን ደፋር ደፋሯ እንግዲህ ምንም አይ በአቋራጭ ሊወስደን ነው ስለተዘጋ ነው እያለች ስትል እንግዲህ በአቋራጭ ወስዶ የሆነ ቦታ አቆማቸውና እሱነቱን ገልጽ ገልጦ ሲያዩት እንግዲህ እጅጉን ነው የደነገጡት የተናደዱትም፣ በተለይ ማህሌት በጣም ተናዳ እንግዲህ አዋረድከን ስትል እንደ ልማዷ ጭቃ አፏን እንግዲህ እየተፋች እየተናገረች እየተሳደበች ብትቧጥጥ ምን ብትል እንግዲህ ምን ይዋጣት። ኦልሬዲ ብሩክ ተሳክቶለት ሁሉን ነገር ፈጻጽሞ በፕሌን በበረራ ላይ እንደሆነ ነው። በዛን ሰዓትም እየሰማ ነው ማለት ነው። ከመኪናም እንግዲህ ወርዳም ስትፍጨረጨር ስታለቅስ ነበር። ምንም ማምጣት ስላልቻለች በዛው በለቅሶ እንግዲህ ወደ ቤት ማቋን ለብሳ ተመልሳለች። ሞገስም ለእነ ዳጣ ደውሎ ያደረገውን ነገር ሲነግራቸው እነሱም ሲጀመር በደስታ ላይ ናቸው፣ ሰለብሬት እያደረጉ ነበር። ፕላስ ደግሞ እንግዲህ ሞገስ የሆነውን ያደረገውን ነገር በማህሌት በእነ ማህሌት ላይ የሆነውን ነገር ያደረገውን ሲነግራቸው እጅጉን ይበልጥ ተደስተው በጣም ሲጨፍሩ ሲቀውጡት ነበር። ማህሌት እንግዲህ እንደ ልማዷ ዝናን አግኝታ ለዝና የሆነውን ሁሉ ስትነግረው ነበር። ዝናም በሷ በጣም ተናዶ በጣም እያጥላላት እየሰደባት ማትረባ እንደሆነች ምንም አውቃለሁ ትያለሽ እንጂ ምንም አታውቂም እያለ እስከ ማዋረድ አይነት ንግግር ሲናገራት ነበር። ያው ስራዋ ስለሆነ ይበለኝ ብላ ምንም መልስ ከመስጠት ውጪ ምንም ተናዳም ወይ ተነስታም ልትሄድም አትችልም። ከሱ እጅ ምንም አትወጣም። ለብቻዋም ደግሞ ምንም የምታደርገው ነገር ስለሌለ፣ ሲቀጥል ደግሞ ብር በየጊዜውም እየሰጣት በዛም በዚህም ስለያዛት እንግዲያውስ ውስጥ ቀበረኝ አሁንም ቢሆን በቀጣይ ምን ማድረግ እንዳለብን እያለች ነው። ኦረዲ ግን የኔ ብቻ ሽንፈት ሳይሆን ያንተም ነው ልትል ሞከራ ነበር። እሱ ግን እኔ የሚሆነውን ነገር ሁሉ አድርግ ያለው አንቺ ነሽ እንጂ ነገሮችን ያበላሸሹ ብሎ፣ በቀጣይ እንግዲህ ያለ እረፍት እኔ ሀሳቤ መሆን ያለበት ምለው በቅድሚያ ማድረግ ያለብን ነገር ነግሬሻለው፣ ያን ያም በብሩክ ላይ በሞገስ ላይ እርምጃ መውሰድ አለብን። ከዛ ደግሞ ብሩክ ሲመጣ የሚሆነው እናደርጋለን ብለው ብሎ ነግሯት፣ እሷም ደግሞ በእኔ የሆነብክ ችግር የለም መውጫ መግቢያውን የሞገስን ሁሉ ነገር እያጠናው ስለሆነ ለእኔ የእሱን ማጥፋት ወይ መበቀል እሱን መግደል የሚለው ነገር ለእኔ ቀላል ነው ብላው፣ በዚህ ተነጋግረው ተለያይተው ነበር። በሌላ በኩል ሉላ በቤት ውስጥ ብቸኝነት ከብዷት እንግዲህ ሰልችቷት፣ ሰው ናፍቋት፣ አየሩ ሰማዩ፣ ሁሉ ነገሩ እንግዲህ ብርቅ ሆኖባት በግዞት ቤት እንደሚኖር ሰው ታስሮ በእስር ቤት እንደሚኖር አይነት ኑሮ የምትኖረው ሉላ ያው እንደ ልማዷ እንግዲህ በበረንዳ ሆና አካባቢውን እየቃኘች አየሩ እየወሰደች እያለ ዝና ደርሶ ነበር። እና ምን እያደረግሽ ነው? ቁልቁል ምታዩስ ምንድን ነው? ያን መናጢ ድሃ ሞገስን ነው አይደለም የምታዩ? አይቆርጥልሽም ምናምን እያለ ሲቀባጥር እንግዲህ እሷም ትግስቷ አልቆ በፊት ጊዜ ዝም ነበር ምትለው ወይም ብትመልስለትም በአግባብ ነው። አሁን ግን የመጨረሻ ትግስቷ ታሟጦ አልቆ፣ ስልኳንም ከእጇ ስለወሰደ ምንም በስልክም ቢሆን የምትደበርበት ወይ የምትገናኘው ነገር ከማንም ስለሌለ ከዚህ በላይ ምን ይመጣል ስትል እንግዲህ መልሳለት ነበር። እስከ ዛሬ አፈነህ አኖረኸኛል የቅጣት ኑሮ ነው የምኖረው ከዚህ ሁሉ በሞት የተሻለ ነው ብላ እንግዲህ በሀይል ቃል ስትናገረው ነበር እሱም እንዴት ትናገርኛለሽ ብሎ እንግዲህ እስከ ዛሬ እንዲህ አይነት መልስ እንዲ አይነት ንግግር ተናግረው አታውቅም እና ከዛ ደንፍቶ በጥፊ ሲመታት በመምታቱም ደግሞ ተጸጽቶ ራሱን በግርግዳ እየደበደበ እንዴቱን በለቅሶ መልክ እየተወጣ ተመልክተ ነው ነበር ሁኔታውን እየተመለከተችው ሉላ እሷን ባለችበት ከዛው ከባልኮኒ ቁልቁል ወደ ታች እየተመለከተች እራሷን በራሷ ለመፈጥፈጥ ለማጥፋት ባለው ሂደት ሙከራ እያደረገች ነበር። እንግዲህ ድራማው የተጠናቀቀው እጅግ ልብ አንጠልጣይ ፓርት ነው። እንግዲህ ሉላ በዛው ሂደት እንደሞከረችው እራሷን ታጠፋ ይሆን? እነ ማህሌትስ እንደፎከሩት እንደ እቅዳቸው ሞገስን አድነው ይገድሉት ይሆን? ሲቀጥል ሞገስም እየተጠነቀቀ አይደለም፣ እንደሚከታተሉት እንደሚፈልጉት በጣም ያውቃል። ሆኖም ግን ሁሌም የሚሄድበት ኮመን የሆነ ቦታ አለ፣ እዛም መሄዱን አልተወም፣ እየተጠነቀቀም አይደለም። ከዳጣ ጋርም በመገናኘት አብረው ወክ በማድረግ እንግዲህ ስለ ዳጣም ተስፋ እየሰጣት ቤተሰቦቿንም እንደሚያፋልጋት እንደሚያገኛቸውም፣ ነገ ከነጎዲያ እህት ወንድም እንደሚኖራት በብዙ ቃል እንግዲህ እያጽናናት ተስፋ እየሰጣት ተመልክተን ነበር። እሷ ግን የማይሆን ነገር ነው ትላለች። በአንድ በኩል ደግሞ ልቧ ያመነታል። ወንድም እህት፣ እናት አባት አለኝ ሊኖረኝ ይችላል። ማግባት ፈልጋለሁ። ግን የሚቀርበኝ ወንድ ያ ወገኔ ቢሆንስ ወንድሜ ቢሆንስ የሚል ስጋት አለኝ ብላ የውስጧን ለቅድስትም ስታማክር ነበር። ይህ ክፍል በዚህ ላይ ያጠነጠነ ነበር። እንግዲህ ቀጣዩን ክፍል በቀጣይ ይዘን እንመጣለን። ይህን ቪዲዮ ስላያችሁ ከልብ አመሰግናለሁ። ደህና ሁኑ።